ማን ነው እንደኔ ህይወት ተራራ የሆነበት? ክርስቶስም እየሳኩኝ አረቅሳለሁ። በጣም ነው እየሰለቸኝ የምር። ካርታን የምትጫወትብኝ እንጂ ህይወት ክርስቶስን ቁማር እውነት ተነሳሁ ስል እያነሰች እየደፋችኝ አፈርት ብላና የምትሰለቸኝ። እሺ አይዞሽ እህታችን ፋሲካ ያው በዚህ ዓለም ሆኖ ማንም ደልቶት የሚኖር የለም። ማንም እንደ ዝንጥ ብሎ ዝነኛ ኑሮ የሚኖር የለም። በሁሉም ቤት ጎዳና፣ በሁሉም ቤት መከፋት አለ፣ እና ሁላችንም ተቋቁመን ነው መኖር ያለብን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያኑ ገነቼ በያላችሁ በሰላም ታይደረሳችሁ። እና እንግዲህ እህታችን ያው ፋሲካ እንግዲህ ያው በቲክቶክ አለም እንታውቋት ይመስለኛል። በዱባይ በቃ ሸቀጥ እየከፈተች አልባሳቶችና የምትሸጣለች፣ ዱባይ ላይ ያው እንግዲህ አሁን እንደምታዩት ደግሞ እያለቀሰች ነው። ከፍቶኛል ህይወት ተራራ ሆኖብኛል እያለች ነው ያለችው። እና ህይወት ማንም ደልቶት የሚኖር የለም ማንም እንደዚህ አልጋ በአልጋ ሆኖለት የሚኖር የለም። በሁሉም ህይወት መከፋት አለ። ምክንያቱም አዱኒያ ናት። ትንሷ ትንሷ አጭሯ ህይወት አዱኒያ መዝናኛችን ትንሷ የምትባለው እንግዲህ አዱኒያ ናትና በዚችም ዓለም ስንኖር ማልቀስም አለ መከፋትም አለ መደሰትም አለ። እና የመዳም ቅመኖች በዛ አጋጣሚ ሁላችሁም በቃ እናንተ ክብር ይገባችኋል። የመዳም ቅመሞች ሊከፋችሁ አይገባም። እናንተ በቤታችሁ ማበጃጀት፣ በሁሉም ነገር አሁን ቤታችሁን ስታበጃጁ አሁን ቢያንስ ይሄ ነገር አልተሳካልኝም ይሄ ነገር አልሆነልኝም ቤት አልተሰራልኝም ቤት እንደዛ አልሆነም እቃ አልሰራሁም ብላችሁ እንዳይከፋችሁ ሁላችሁም ማለት ነው። እና ዋናው ጤና ነው የሚቀርመው ምክንያቱም አንዳንዶቻችሁ እያያችሁ ነው። አምስት ዓመቴ አስር ዓመቴ ግን ቤት አልሰራሁም ትላላችሁ። ጤናችሁን በቃ ጤናችሁ ታለ ሀብታም ናችሁ። ለሰው ልጅ ጤና ነው ይህን ነው እወቁ። ጤና አለ ማለት እንደ እናንተ ሀብታም የለም። በአሁኑ ሰዓት እኮ እስከ ህይወትን ለማትረፍ እስከ አምስት ሚሊዮን እስከ አስር ሚሊዮን እያወጡ ነው፣ ህይወትን ለማትረፍ ሲሉ ማለት ነው እና የመዳም ቁኖችዬ ሁላችሁም እንዳይከፋችሁ እራሳችሁን ጠብቁ። እንድህ፣ አብዛኛው ደግሞ ሰሞኑን በጣም ቲክቶክ ላይ እየተዘዋወረ ነው። አንድ ቪዲዮ ላይ ያሳያችሁማ ማለት ነው። እና ሁለት አበሾች ናቸው። አንድ መዳም ቤት ነው እየሰሩ ያሉት። በጣም ተጣልተዋል። አንደኛዋ ትቀርጻታለች። በጣም ነው የተጣሉት። በጣም እነዚህ ልጆች ያው ቢለያዩ ጥሩ ነው። ያው ምክር ቢሰጧቸው ቢትለያዩ ጥሩ ነው። እና እስኪ ላሳያችሁ እና እንዳያቸዋቸው ነው ምንድን ነው ይህችኛዋ ትራገጣለች፣ ይህችኛዋ ደግሞ ትቀርጻለች። ለምን ትቀርጫታለች? እንጂ ለምን ነው አትቀርጭኝ ያለች ሸር እንዴ? አለ ለምን? መብቷ ለምን ትነፍገታለች? ማለት ጥፋተኛዋ ይቺ ቀም ቀርጻው ናት። ቢጣሉም እንደዚህ ቀርጻ ሚዲያ ላይ ማውጣት ይልባት። ምክንያቱም አንድ ቤት እየሰሩ ነው። ለምን እንደዚህ ይደረጋሉ? እኔ ሐበሻ እና ሐበሻ እኔ ወላሂ ለምን እንደማይግባባ ይገርመኛል። ለምን ጭቅጫቂ እንደምበዛበት ለምን ችግር አለው? አንድ ላይ ተፋቅራችሁ ቢሰሩ ለምን? እንደውም መፋቀር ነው ያለባችሁ እኮ። አንደኛችሁ እየሰራችሁ አንደኛችሁ መጨረስ፣ አንደኛችሁ ሲያማችሁ አንደኛችሁ የእሷን ስራ መሸፈን እንጂ ሲገባችሁ እንደዚህ ስትጣሉ ሚዲያ ላይ ማውጣት ምንድን ነው? ማሰደብ ነው እኮ አሁን። ይሄ እኔ ላወጡ አልፈለግኩም፣ ግን እንዳለ ተዘዋውሯል። ቲክቶክ ላይ ያሉት እነዚህ ናቸው። ታላያችኋቸው ብዬ ነው ያመጣሁት፣ እና ቢያንስ ቤተሰቦቻቸው እያያችኋቸው ከሆነ ቢያንስ ብመክሯቸው እነዚህ ልጆች አሁን ወደፊት ደግሞ ሊጋደሉ ነው ማለት ነው። አሁን እንደምታወት ከካሜራ ጀርባ ምን እንዳሉ ምን እንደሆኑ አታወቅም እና እነዚህ ልጆች ራሳችሁን መጠበቅ ነው ያለባችሁ። ከነዚህ አይነት አንዳንድ ጨቅጫቃ ልጆች አሉ፣ በነገራችን ላይ እናንተን ለመጣል የሚፈልጉ እናንተ ስትለውጡ የማይፈልጉ አብረችሁ የሚሰሩ ልጆች አሉ። እናንተ ቤት ሲሰሩ እነሱ ብራቸው እየጠፋ ሊሆን ይችላል። በዛ መሀል ምቀኝነት ሊያደር ይችላል። ገባችሁ? እና ከነዚህ አይነቶች ራሳቸውን ጠብቁ። መዳምን በቃ ቀይሪኝ፣ ስራ ቀይሪኝ፣ ወይም ሌላ ቤት አድርግኝ፣ ወይም ቢሮ ስድድኝ ብለህ በቃ ከመጋደል አይሻልም ወደ ሌላ ስራ መቀየር እንጂ እኔ ወላሂ ወይ ፎቅ ካለ ፎቅና ፎቅ መለየት በቃ የሚሻለው እንደዚያ አይመስለኝ፣ ግን በቃ እንደዚም ሆኖ አንድ ቤትም ካሉ በቃ በጣም ከባድ የሚሆነው ብዙ ህይወት አለ ብዙ ፈተና አለና፣ የምናም ጎኖች ይሄ ራሳችሁን ጠብቁ ለማለት ነው። አብዛኞቻችሁ ብዙ ጥያቄዎች አላችሁ። ጠርቀቅ ጠቅለል አድርጌ መልስላችኋለኝ በሌላ ቪዲዮ ማለት ነው። እና ሰሞኑን እቃ በደንብ እያዘዝን ነው። ለረመዳንም እየቀረበ ነው። ቢያንስ ሁለት ወር ነው የሚደርስ እየቀረን ሁላችንም እንግዲህ ሙስሊማቶች በሙሉ እዛ ያድርሰን አላ ረመዳናችንን ያንጣልን እንለዋለን። እንግዲህ ማለት ትልቅ የሙስሊም እንግዲህ ትልቁ የተባለው ረመዳን ነው የሚያፈቃቅረን፣ እና ሁላችሁም ተፈቃቅራችሁ አላህ ያደርሰን አላህ ያደርሳችሁ ማለት ነው። እና እንግዲህ ሁላችሁም ወደ ሀገራችሁ ለመግባት ያብቃችሁ። ያው ሰሞን አዲስ የሄዳችሁም እንግዲህ ቢያንስ ረመዳን አብራችሁ እየጾማችሁ ብዙ ህይወት ታሳልፉ ይሆናል። ሊናፍቃችሁ ይችላል። ሁላችሁም እንዳይከፋችሁ፣ ለበጎ ነው ሁሉም ነገር። እዛ ሄዳችሁ ለመለወጥ ነው ገባችሁ። እዛ ሄዳችሁ ቤታችሁን ለመስራት ስደት አትጥሉት። ስደትን ወላሂ ነው እምላችሁ። ስደት አንዳንዴ ቢያንስ በጣም ካቅማችሁ በላይ ሊሆን ይችላል፣ ወይም ህመም ሊያመጣባችሁ ይችላል አንዳንዶቻችሁ ላይ ግን። አንዳንዶቻችሁን ደግሞ ስደት ይለውጣል፣ ስደትን ይለውጣችኋል። ቤት ከሌላችሁ ከሰው ፊት ከወጣችሁ ሳውዲ አረቢያና ዱባይ ምናምን በቃ እነዚህ ሐረብ አገራቶች እኮ ሊጠሉ አይገባም። የምሬ ነው ወላሂ። ምክንያቱም ብር እራስ ይዘውናል፣ የሰው ፊት አናይም። በቃ ቤት የሌለን ቤት ሰርተናል፣ አልጋ የሌለን ምናምን፣ በአልባሳቶች ሁሉ የሌለን እኮ አለን። እና በዛም በነሱ ብር እየሰራን አገራችን ላይ ስራ የሌለውን እዛ አግኝተናል። እና ስደትን አትጥሉት። አንዳንድ ወይም ስደት አሪፍ ነው እና ሁላችሁንም አመሰግናለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን ሁሉ መልካም ጊዜ መልካም ቆይታ ይሆንላችሁ እና እንግዲህ አመሰግናለሁ ለሁሉም ነገር፣ በተለይ የምዳምቅመሞችን ወላሂ ለእናንተ ክብር አለኝ እኔ በጣም ትልቅ ትልቅ ክብር። በየስርፋው ብትሉ የምዳም ቅመም ሳይነሳ አይውልም። በየበጎ አድራጎቱ በየሁሉም ብትሉ በቃ የምዳም ቅመም እንደዛ አለችበት ነው የሚባለው እና ሁላችሁንም አመሰግናለሁ። መልካም ጊዜ መልካም ቆይታ ይሆንላችሁ። አላህ ሀገራችሁ ለመግባት ያስባችሁ አላህ ሀገራችሁ ያስገባችሁ መልካም ጊዜ።